ሰላም ሰላም እንዴት ናቸው የሀበሻ ቲዮ ቤተሰቦች? ዛሬ ደግሞ አጠር ባለ ቪዲዮ ስለ ኮሶ ትል፣ ታይፎይድ፣ አሜባ፣ ተቅማጥና እንዲሁም ሌሎች የተቸገራችሁ ቤተሰቦች ካላችሁ ልክ ለምሳሌ በቪዲዮ የምታዩት አንድ ወንድማችን በታይፎይድ በሽታ የተያዘ ነበር እና ከኛ ሀበሻ የባህል ሕክምና መጡ ሕክምናውን ካገኘ በኋላ በምስሉ የምታዩት ቪዲዮ የወጣለት ት ነው። ከበሽታው ፎይ ማለት ይችላል። እናንተም በዚህ በታይፎይድ ታይፈስ፣ አሜባ፣ ሳይነስ እንዲሁም ማፍንጫችሁን የማፈን አላርጂክ ችግር ያለባችሁ ከኛ የባህል ህክምና መጣችሁ ህክምናው ማግኘት ትችላላችሁ። ለዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አስተያየት ካላችሁ ደግሞ ኮሜንት አድርጉልኝ። በቀጣይ ቪዲዮን እንሰራላችሁ። የምትፈልጉትን ደግሞ ኮሜንት ብጽፉልኝ ቀጣይ ቪዲዮችን እንሰራለሁኝ። አመሰግናለሁ።